የእግዚአብሔርን እውነት እዚህ መተን እንድንናገር እድል ስለሰጣችሁም እግዚአብሔር ያክበራልን እናመሰግን ላችን መንፈስ ቅዱስ ስለሆነ የሚሰራው ለዚህም ነገር እግዚአብሔር ክብሩን ይውሰድ ንኪ እናመሰግናለን። ዛሬ ከኔ ጋር የእግዚአብሔርን ቃል እንማማራለን። ያው መካነ ኢየሱስ ቤተ ክርስቲያን እንግዲህ ለመማር ችግር የለባትም ብዬ አስባለሁ። ስለዚህ የእግዚአብሔርን እውነት እንማማራለን እግዚአብሔር ያስተምረናል። ክብር ለእግዚአብሔር ይሁን። የተሰቀለውን ክርስቶስን እንሰብካለን የሚለውን ርዕስ ይዘን ዛሬ እንነጋገራለን። ያው እንግዲህ በአገልግሎት ዘመናችን ትኩረት አድርገን የምንናገረው ስለ ክርስቶስ ሞት መቀበርና ትንሳኤ ላይ ስለምናውጠነጥን ዛሬ ከእናንተ ጋር ልንካፈል የወደድ ነው የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23 ያለውን ነው። ሁላችንም የእግዚአብሔርን ቃል እናወጣና እናንብና እንጀምራለን። አንደኛ ቆሮንቶስ ምዕራፍ 18 ይቅርታ፣ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23 እንደዚህ ይላል የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለው፣ ያስተዋዮችን ማስተዋለ ጥላለው ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ቁጥር 21 በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፈቃድ ሆኗልና። ቁጥር 22 መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብቃለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ክብር ለእግዚአብሔር ለሁሉም። የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ስለዚህ እሱ ላይ ፎከስ አድርገን እንነጋገራለን ማለት ነው። እንግዲህ ቆሮንቶስ በጻፈው መልእክት ላይ የስብከት አቅጣጫውን የተሰቀለው ክርስቶስ ላይ አድርጓል ማለት ነው። የተሰቀለው ክርስቶስ ላይ አድርጓል ማለት ነው። ርዕሱ ደግሞ የመስቀሉ ቃል ብሎ ሳይጠራው አይቀርም። አውዱን ስንመለከት በዚህ ውስጥ የምንለማመደውን ነገር ሲነግረን ደግሞ የእግዚአብሔር ኃይል ነው ብሎ ነግሮናል። ክብር ለእግዚአብሔር ይሁን። ስለዚህ ሶስት አንኳር አንኳር የሆኑ ነገሮች አሉን የተሰቀለው ክርስቶስ፣ የመስቀሉ ቃልና የእግዚአብሔር ኃይል። ይሄ እንግዲህ ትልቅ ኢሹ ይመስለኛል። አይቲ ክብር ለእግዚአብሔር ይሁን። ይሄም ማይዳስሰው፣ ይሄም ማይነካው፣ ይሄም የማይደርስበት ጥግ ይኖራል ብዬ አላስብም። ስለዚህ ይሄንን ቃል ስናገር እኔም ትንሽ ደፈርላለሁ፣ ምክንያቱም የማያሳፍር እውነት ስለሆነ። ክብር ለእግዚአብሔር ይሁን። እንግዲህ የተሰቀለውን ክርስቶስን ስንመለከት ሶስት ነገሮች እናስተውልበታለን በመጀመሪያ ወደ ተሰቀለው የክርስቶስ መስቀል ከመምጣታችን በፊት አንድ ነገር ማየት አለብን ትልቅ እና ወፍራም ነገር ይሄም ምንድነው የሰው ልጅ ውድቀት ነው አያሌ ጊዜ ተነግሮ ያለ የሰው ልጅ ምንድን ነው ውድቀት ነው ዘፍጥረት ምዕራፍ 3 ቁጥር ሰባት እና ዘፍጥረት ምዕራፍ 3 ቁጥር ዘጠኝና አስር 10 እንዲህ የሚል ቃል ታገኛላችሁ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩም አለው። ስለዚህ እንዲሸሸግ ያደረገው ምንድን ነው? ለአዳም ራቁትነት ነው። አሁን እኔና እናንተ በዘመናት መካከል እግዚአብሔር በህጉም? ቤደንገነትም አንድ ነገር ሰዎችን አድርጎ ነው ሲገናኛቸው አብሯቸው ሲሆን የነበረው ያም በምንድን ነው ስንል በመሸፈኛ በመሸፈኛ ሰው ምን ስለሆነ ራቆቱም ስለሆነ ምን ያስፈልገዋል? መሸፈኛ ያስፈልገዋል። ስለዚህ እግዚአብሔር፣ እነሱ ከእግዚአብሔር ጋር ከመነጋገራቸው በፊት ቅጠል ሰፍተው አገለደሙ ራሳቸውን ለመሸፈን እግዚአብሔር ደግሞ በደንግነት ውስጥ ያደረገው ያለበሳቸው ምንድን ነው? ቆዳ አለበሳቸው። መሸፈን ነበረበት። ስለዚህ ህጉ ዘመን ጋር ስንመጣ የምናገኘው ስሬት የምንለውን ነገር ቃል የምናገኘው መሸፈን ከሚለው ሀሳብ ጋር ነው። ስሬት የሚለው ወይም በሂብሩ ቃል ካፖሪስ የሚለው ቃል መሸፈንን ያመለክታል። ስለዚህ እግዚአብሔር ከህዝቡ ጋራ ሲኖር የነበረው እግዚአብሔር ሰውን እየሸፈነው ነው። ግን ከአዳምና ከሔዋን መሸፈን የደንገነት ውስጥ ካለው ከቆዳ መሸፈን በህጉ ዘመን የተሻለ መሸፈን እግዚአብሔር አዘጋጀ። ያ ምንድን ነው? እነሱን ወክሎ ንጽህናቸውን የሚያሳይላቸው የበግ ደም መሸፈኛ ያደረገ። ስለዚህ እግዚአብሔር ወደ ህዝቡ ሲመጣ በዛ በደም አማካኝነት ተሸፍነው ነው የሚቀርባቸው የነበረው ማለት ነው። ስለዚህ ስለነሱ የሚታይ ስለ እነሱ የሚመለከተው ምን ነበረ ማለት ነው። በህጉ ዘመን ደም ነበረ ማለት ነው። ስለዚህ ለ1500 ዓመታት ከነ ሙሴ ጀምሮ ማለት ነው ክርስቶስ ኢየሱስ መጦ በህጉ ዘመን ህጉን እስኪፈጽም ድረስ ለ1500 ዓመታት ምን ይደረግ ነበር? እግዚአብሔር በመሸፈኛ ከህዝቡ ጋር ይገናኝ ነበር። አሁን እኔና እናንተ መተን ክርስቶስ ኢየሱስ በቀራኒው መስቀል ላይ ራቆቱን ስንመለከተው አምላክ እንዴት ራቆቱ ሳሊ የሸፈነውን እንተውና፣ ልብሱን ገፋፉት አይደል? ተጣጣሉበት አይደል? ስለዚህ ምን እንደሆነ እንገነዘባለን። ራቆቱ አሁን እዚህ ጋራ ክርስቶስ ኢየሱስ የመጣበትን አጀንዳ ዓላማውን አለመሳት ነው የሚያዋጣው። ምክንያቱም ክርስቶስ ስለራሱ አልመጣም። አሜን ስለ ማን አልመጣም? ስለ ራሱ አልመጣም። ምክንያቱም እሱ ኃጢአት ያላወቀው፣ አንድያ ልጁ ከኃጢአት ጋር ምንም አይነት ሕብረትና ምንም አይነት ግንኙነት የለውም። የመጣው ግን ስለማን ነው? ስለ ኃጢአተኞች። ስለዚህ ሁል ጊዜ ስለ ክርስቶስ ስንነጋገር ስለ የምትል ቃል ከፊት መቅደም አለባት። ውክልና እና ስላለው ማለት ነው ስለዚህ ሮሜ ምዕራፍ ስምንት ቁጥር ሶስት ላይ ሄደን ስናነበው እንደዚህ የሚል ቃል እናገኛለን። ሮሜ ምዕራፍ ስምንት ቁጥር ሶስት ላይ በስጋ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ፣ በምን ምሳሌ አልኩኝ? በኃጢአተኛ ስጋ ምሳሌ ነው። ስለዚህ አሁን በመስቀል ላይ ስትመለከቱ የክርስቶስ ኢየሱስ ራቆትነት ሳይሆን የሚታየን የኃጢአተኛ ስጋ ምሳሌ ነው። እዚህ ላይ ያለው ልብ በሉ፣ ኃጢአተኛው ስጋ ተራቁቷል፣ ከእግዚአብሔር ሕይወት ተራቁቷል፣ ከእግዚአብሔር ሕልውና ተራቁቷል። ከእግዚአብሔር ጋር ካለው ግንኙነት ግንኙነቱ ተበጥሶ ባዶ ሆኗል። ስለዚህ ምን ቀርቷል ማለት ነው ራቆቱ? ያለ ህልውናው፣ ያለ መገኘቱ፣ ያለ እግዚአብሔር ህይወት፣ ያለ እግዚአብሔር ማንነት ቀርቷል ያ ሰው። ስለዚህ እግዚአብሔር ከዚህ ሰው ጋር መተው ስለሌለበት ህብረት የሚያደርገው በምን ነበረ? ቅድም እንዳልኩት እየሸፈነ ነበረ። መጀመሪያ ተመልክታቸው እንደሆነ ዘጻት 12 ወደ እነሱ መጥቶ ሊያወጣቸው ሲል የመጀመሪያው ስርዓት የመሸፈን ስርዓት ናት። በጉት አረደ ደሙን በጉበኑ እና በመቃኑ ላይ ምን በሉት አላቸው? ቀቡት መሸፈን ነው። ከዚ የሞት መልአክ ሲመጣ ስለነሱ ውስጥ ስላሉት የሚናገር በሩ ላይ አለ። እነሱ በዛ ደም ምን ብለዋል ማለት ነው? ተሸፍነዋል። ግብጻውያን ከእስራኤላውያን የከፉ ስለሆኑ አይደለም የሞቱት። እስራኤላውያንም የተረፉት ከግብጻውያን የተሻለ መልካም ባህሪ ስላላቸው አይደለም። የተሰጣቸው ስርዓትን ያተረፋቸው አሜን ምንድን ነው ያተረፋቸው የተሰጣቸው ስርዓት የደም ስርዓት የደም ስርዓት አተረፋቸው ስለዚህ ሰው ራቆቱን መሆኑን ካወቀ በኋላ እግዚአብሔር የመጀመሪያ ለሰው ያዘጋጀው ቅድም እንዳልኩት ምንድን ነው? መሸፈኛ ይህንን በህጉ ዘመን ምን ብለን ጠራ ነው? ስሬት ወይም መክደኛ ብለን ጠራ ነው ማለት ነው። እንግዲህ በህጉ ዘመን ውስጥ ለእስራኤል ሶስት ትላልቅ ኃጢያቶች ተይዞባት ነበረ። ትውልዱ ላይ የሚመሰክር በታቦት ውስጥ እንዲቀመጥ እግዚአብሔር ያዘዘው ሶስት ትላልቅ ኃጢያቶች ተቀምጦባት ነበረ። ምንድን ነው አንደኛው? አንደኛው አስርቱን ትእዛዛት ባለመጠበቃቸው ማንም አስርቱን ትእዛዛት ጠብቆ በእግዚአብሔር ፊት ቴስታሌቲያ ፈጽም ያሉ ብሎ የጮኸ ማንም ስለሌለ አስርቱ ትእዛዛት በታቦት ውስጥ ተቀመጠ። ሁለተኛው የአሮን በትር እግዚአብሔር በመረጠው ላይ እነ ዳታን ቆሬና አቤሮን እኛንስ እግዚአብሔር አልጠራም ወይ? እሱም ብቻ ነው የጠራው ብሎ በሙሴ ላይ በመነሳታቸው ምስክር እንዲሆንባቸው ለሚያጉረመርሙ ሁሉ ምስክር ሆና ትጠበቅ ብሎ በዘውልቁ ምዕራፍ 17 ቁጥር 10 ላይ እግዚአብሔር የተናገረው ያቺ የአሮም በትር ታቦት ውስጥ ተቀምጣለች። ሶስተኛ ደግሞ እግዚአብሔር ከሰማይ እያወረደ አርባ ዓመት የሚመግባቸው መና የተጠየፉበትና የናቁበት ያቺ መና በመሶብ ውስጥ ትቀመጣል። ምክንያቱም የእግዚአብሔርን ፕሮቫይድ ሲያደርጋቸው እግዚአብሔርን አቅራቢነት የናቁበት ለትውልድ ትጠበቅ ምስክሮና ተባለ። ስለዚህ እብራውያን ምዕራፍ ዘጠኝ ቁጥር አራት ታቦት ውስጥ እነዚህ ሶስት ነገሮች አሉዋል። አሁን ከእግዚአብሔር ጋር ግንኙነት ሲያደርጉ በስርየት መግደኛው ላይ ሱራፌልና ኩርቤል ተቀምጠው ማሃሏ መርሲ ሲት ላይ የምትባለው ደም ይፈሳል። እግዚአብሔር ያንን የእስራኤልን ህዝብ ኃጢአት እንዳይመለከት የምትሸፍነው ብቸኛዋ ነገር ምንድናት ማለት ነው? ደሙ ደሙ ነው። ስለዚህ ሁል ጊዜ እስራኤል በእግዚአብሔር ፊት ለመታየት ስትመጣ በምን አማካኝነት ነው የምትቀርበው በደሙ። የማንም ብቃት የማንም ችሎታ የማንም ኃይል ሊያቀርባት አይችልም። ምክንያቱም ምስክሩ አለ። አያችሁ፣ በአዲስ ኪዳን እግዚአብሔር ለእስራኤል የሰጣት አንደኛው ትልቁ ተስፋ ምንድን ነው? ኃጢአታችሁን ደግሜ አላስብም የሚል በብሉይ ኪዳን ምን ይል ነበር? ይታሰብ ነበር። መታሰብ ያለው የኃጢአት መታሰብ ቁጭ ብሏል። ከመጋረጃው ውስጥ ተቀምጧል። ተቀምጧል። አይገርም? ቁጭ ብሏል። ስለዚህ እሱ ነበር የሚሸፈንላቸው የነበረው። እስራኤል ሁል ጊዜ በእግዚአብሔር ፊት ራቆቷን ስለነበረች፣ ራቆቷን ስለነበረች ብቸኛ ራቆትነቷን የሚሸፍንላትን መስመር እግዚአብሔር ስላዘጋጀ ደምን መሸፈኛ አድርጎ እግዚአብሔር ሰጣቸው። ለአንድ ሺህ አምስት መቶ ዓመት በደም እየተሸፈኑ እግዚአብሔርን ያመልኩ ነበር። በደም እየተሸፈኑ ለእግዚአብሔር ይታዘዙ ነበር። በደም እየተሸፈኑ ከእግዚአብሔር ጋር ኅብረት ያደርጉ ስለዚህ መካከለኛ ነው የነበረው። በእግዚአብሔርና በሰው መካከል ምን ነበረ? ደም። እንዳትረሱ። ይች በእግዚአብሔር እና በእስራኤል መካከል መካከለኛ የነበረው ምን ነበረ? ደም። ስለዚህ ነው የዕብራውያን ጸሐፊ ሲናገር ደም ሳይፈስ ምን የለም? ማለት ስርየት የለም፣ መሸፈን የለም ማለት ነው። ቋንቋ በአማርኛ ስንነጋገር እሺ እንግዲህ ክርስቶስ ኢየሱስ ሲገለጥ የመጀመሪያው የመጥምቁ ዮሐንስ አዋጅ ምን ነበር? ስንል እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እስከዛሬ ዓለም ከነ ኃጢአቷ ነበረች ማለት ነው። እስከ ዛሬ ድረስ ክርስቶስ ኢየሱስ ከሚገለጥባት ዕለት ድረስ ዓለም ከነ ምኗ ነበረች? ከነ ኃጢአቷ ነበረች። ነበረችና መጥምቁ ዮሐንስ ክርስቶስን ባየው ጊዜ የመጀመሪያው አዋጁ ምን ነበር? እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። እነዚህ ሰው የሚያቀርባቸው እንስሳ በጎች ሰውን ተክተው መልስ በመስጠት እግዚአብሔርን ስላላረኩት እግዚአብሔር የራሱን በግ ለማረድ ላከው ወደ ምድር። እግዚአብሔር ብቸኛ መልስ ያገኘው በገዛ በጉ ነው። ሰምታችሁኛል? እግዚአብሔር ብቸኛ የረካበት መልስ ያገኘው በማን በግ ነው? እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። በራሱ በግ ነው ራሱ እርካታውን ያገኘው በራሱ በግ ነው የእግዚአብሔር የኃጢአትን ይቅርታ ለመስጠት ፊርማውን ያኖረው። ስለዚህ መጥምቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የማን በግ አለ የእግዚአብሔር በግ አለ። አህ ስለዚህ ይሄ በግ የመጣው ስለራሱ ጉዳይ ስላልሆነ ስለ ስለሆነ ስለ ዓለም ኃጢአት ስለሆነ ስለ ሕዝብ ኃጢአት ስለሆነ ይሄ በግ የመጣው በኃጢአተኛ ስጋ ምሳሌ መሰረት በምድር ላይ ሲመላለስ ነበር። ቅድም ሮሜ ምዕራፍ 3 ቁጥር ምዕራፍ 8 ቁጥር 3 ላይ እንዳለው በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና አለ። ክብር ለእግዚአብሔር። ስለዚህ መስቀል ላይ ሲራቆት፣ ራቆቱን ሲሆን አሁንም ለአንድና ለመጨረሻ ጊዜ እዛ የደንገነት ውስጥ ያለው ራቆትነት ሊያበቃለት ክርስቶስ ኢየሱስ ስለኛ ተራቆተ። ምክንያቱም እሱ እግዚአብሔር በመሆኑ ምክንያት ባህሪውን ሊያጣ ስለማይችል ሊራቆት አይችልም። ምክንያቱም የማይገፈፍ የማይለወጥ ስብህና አለው። ክብር ለእግዚአብሔር። ስለኛ ግን በመስቀል ላይ ምን ሆነ? ራቆቱን ሆነ። አሁን እግዚአብሔር የመጨረሻ ሻውን ስሬት የመጨረሻውን አዳም መስቀል ላይ ምን አደረገው? ራቆቱን አደረገው። ይችን ያዙል። ስለዚህ ክርስቶስ ኢየሱስ መስቀሉ ላይ ሲመጣ ምን አለ? ተራቆተ። የምንነጋገረው የተሰቀለውን ክርስቶስን እንሰብካለን እንዳትረሱ። ሁለተኛው በምድረ በዳ ሙሴ እባብን እንዲሰቅል ታዘዘ። ዘውልቁ ምዕራፍ 21 ከቁጥር 5 እስከ ዘጠኝ ይሄንን ዮሐንስ ጥላውን በአካል ሲገልጠው ዮሐንስ 3:14 ላይ አምጥቶታል። አሁን ይህንን ቃል ስንመለከት አሁንም ውክልናውን በደንብ ይገባናል፣ በደንብ እናያለን። ምክንያቱም በኋላ መስቀላችን ላይ ና የመስቀሉ ቃል ላይ ስንመጣ እነዚህን ሐሳቦች ይዘን መምጣት ስላለብን ነው። ቅድመ ሐሳቦችን እየሰጠዋቸው ያለሁት በምድረበዳ ውስጥ እግዚአብሔር የሰጣቸውን ያንን የአርባ ዓመታቸውን ቀለም ፕሮቫይድ ያደረጋቸው የእግዚአብሔርን አቅራቢነት ስለናቁ እግዚአብሔር እባቦችን ምን አለ ይላል ሰደደ፣ ሰደደ። ስለዚህ በህዝቡ መካከል ገብተው እባቦች ሰዎችን እየነደፉ እያለ ወደ ሙሴ መጣና እባብክ እባቦችን ያርቅልን ዘንድ ወደ እግዚአብሔር ለምንልን ሙሴን በለመነ ጊዜ የናስ እባብ ስራና በዓላማ ላይ ሰቀለው። እሱን የተመለከተ ሁሉ ምን ይላል ይደናል። ስለዚህ የነደፋቸው ትክክለኛው እባብ ነው፣ ምድረ በዳ ላይ ያለው እባብ ነገር ግን የተሰቀለው ግን የእባቡ ምሳሌ እንጂ እባቡ አይደለም። ስለዚህ አሁንም ክርስቶስ ኢየሱስን በኃጢአተኛ ስጋ ምሳሌ ነው ያለው፣ ምክንያቱም በራሱ ጉዳይ ሊሆን አይችልም። እባቡ እንዳልተሰቀለ የናስ እባብ እንደተሰቀለ፣ አሁንም ኃጢአተኛው ሰው ሳይሆን በኃጢአተኛው ሰው ምን ምሳሌ ክርስቶስ ኢየሱስ መስቀል ላይ አንዳንድ ጊዜ ለማሰብ ይከብዳል። ለማሰብ ይከብዳል። እንዴት ነው ለማሰብ የሚከብደው ስትሉ፣ የሰው ልጆች ኃጢአት በነኖህ ዘመን በውሃ ተጠርጎ ነበር፣ ግን አልጠፋ። በነሎጥ ዘመን ሰዶምና ገሞራ ተገልብጣ ተቃጥላ ነበር፣ ግን አልጠፋ። በማንም ሊጠፋ ያልቻለውን እግዚአብሔር በልጁ ሊያጠፋው መወሰኑ ይገርማል። ሰምታችሁኛል? በውሃ ተወስዶ ሊጠፋ በእሳት ተቃጥሎ ሊጠፋ ያልቻለውን እግዚአብሔር በገዛ ልጁ ላይ አድርጎ ሊቀጠው መወሰኑ ይገርማል። ስለዚህ ኃጢአት ያላወቀ ስብዕና ያለው በዘላለም ጽድቅ ውስጥ ሲኖር የነበረውን አንድያ ልጁን የሰው ልጆች ሁሉ የሰራውን ኃጢአት በደልና መተላለፍ ለመቀበል መፍቀድ ትልቅ ነው። ከባድ ነው። ለምን ሲባል እሱ በስብህናው እሱ በባህሪው እሱ በማንነቱ ኃጢአት ምን አይልም፣ አያውቅም። ኃጢአት ያላወቀው ነው። እርሱን ስለኛ ምን አደረገው ነው የሚለው? ኃጢአት አደረገው። ኃጢአተኛ መሆን ስለማይችል ምንድን ነው ያደረገው? ኃጢአት አደረገው። ከዚህ በፊት ቤተ ክርስቲያናችን ላይ ስንነጋገር ነበር። ክርስቶስ ኢየሱስ መስቀል ላይ አንደኛው የገጠመው ነገር ጽይፋትን መፀየፍ ታቃላችሁ? ወዳጆች መፀየፍ ታቃላችሁ? መፀየፍ እኛ አካሉ ላይ የደረሰበት ነገር ብቻ ነው የተጻፈልን። ነገር ግን በመንፈሳዊ ጎኑ ስትመለከቱት ኢየሱስ ክርስቶስ አንደኛው በሕይወቱ ላይ የደረሰበት ጽይፋት በሰው ላይ የጠላው ነገር ምን? ኃጢአት። በሰው ላይ የጠላው ነገር ምን? በደል በሰው ላይ የጠላው ነገር ምን መተላለፍ። በሰው ላይ የጠላው ነገር ምን እግዚአብሔርን አለ መታዘዝ አሁን እሱ ሊቀበለው ነው የሁሉም በደል ሊቀበል ነው የሁሉን ኃጢአት ሊቀበል ነው የሁሉም መተላለፍ በራሱ ላይ ሊያደርግ ነው ጽይፋት በባህሪው ውስጥ የሌለውን ነገር ወደ ባህሪው ለማምጣት መጸየፍ። እኔ ለምሳሌ እህቴ ታቀፋት የመጣችው ልጅ ዳይፐር አርጋለታለች፣ ዳይፐር አርጋላታለች እና በዳይፐሯ ላይ ያው መቀበል ያለባት መቀመጥ ያለበት ነገር ተቀመጠ። አሁን በዚህ በዳይፐር ላይ መጥቶ የምሳ ገበታችን ላይ ቁጭ ስታረገው እንደ አንድ እንደ ብፌ እንትን አንደኛ ሴትዮዋን ጤነኝነት እንጠራጠራለን አይደል? ከዛ ሁለተኛ የሚመጣው ምንድን ነው? እንጸይፋለን ውስጣችን ይሸክከዋል? እንደውም አንድ እህት አለች መኪና ከዙ አይ ነው የምትመጣው። ብዙ ጊዜና መኪና ውስጥ አንድ ሰው ካለ ቀድማው ነው የምትለው። በጣም ከመፀየፏ የተነሳ ማለት ነው። በቃ አትወድም፣ ሽታውን ምንም አትወድም አሉ። በቃ እንደዚህ አይነት ጽይፋት አለ። ገብቷቸዋል። ጽይፋት አሁን ምን ለማለት እንደ መጸየፍ አለ። እግዚአብሔር ኃጢአትን ብቸኛ የሚጸየፈው ነገር ምንድን ነው ብትሉ፣ ኃጢአትን ይጸየፋል። እግዚአብሔር የሚጸየፈውን ነገር አሁን ለመቀበል እንዴት አይነት ነው? ላለውኛ አንዳንድ ጊዜ እኔ ይሄ እኮ እግዚአብሔራዊ ውደት ነው እንዴ ኃጢያት ያላወቀውን እርሱን፣ እርሱ ስለኛ ምን ለማድረግ መድፈር፣ ኃጢያት ለማድረግ መድፈር። ይሄ እግዚአብሔራዊ ውደት ነው። ይሄኛ የማናውቀው ሌላው ስብናው ነው። እንዴት እንዴት እንዴት ሰው ላይ የጠላው ነገር፣ ሰውን ዋጋ የጠየቀው ነገር፣ ሰውን ከእግዚአብሔር ያራቀውን ነገር እሱም በራስ ለመውሰድ መውሰድ እሱም በራስ ለመቀበል መፍቀድ። መስቀልን እኮ አንዳንድ ሰው እንደ ተራ ጨዋታ የሚያዩ እኮ አለ እ መስቀል ነው ብሎ ሊያልፎ የሚፈልግ ሰው አለ። የማታልፉት ጉዳይ መስቀል ነው። የተቀበለው ነገር ከባድ ስለሆነ ማለት እንደ ተራ ነገር የማንቆጥረው ነገር የክርስቶስ ኢየሱስ ምንድን ነው መስቀል ነው። የተሰቀለው ባ መለከቱ ዳኑ፣ አለ። እንዴት አድርገው? እንዴት አድርገው? ምክንያቱም በዚህኛው ምሳሌ ያኛው ምን ብሏል? ተንጠልጥሏል። ስለዚህ የተመለከተ ሁሉ ዳነ ይልና ዮሐንስ እሱን ይነግረናል። ክርስቶስ ኢየሱስን የተመለከተ እንደሚድን ይነግረናል። እንዴት አድርገው አሁን እመጣለን። በሕዝቡ መካከል ያለው እባብ መሰቀሉን ሲመለከቱ ምን አሉ? ዳኑ። በመካከላችን ያለው ኃጢአተኛ ስጋ መሰቀሉን ስናይ እንድናለን የሚል ትርጉም ሰጠ። በመካከላችን ያለው ሁሉም ላይ ተቀብሎት ያለው ምናዊ ስጋ፣ ኃጢአተኛ ስጋ ተንጠለጠለ። እንዴት እንመለከተዋለን? ሮሜ ምዕራፍ 6 ቁጥር 6 ሮሜ ምዕራፍ ስድስት ቁጥር ስድስት የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለንና። ምን ይሻር ዘንድ? የኃጢአት ስጋ ይሻር ዘንድ። አሮጌው ሰዋችን ከእርሱ ጋር እንደተንጠለጠለ ምን እንላለን? እናውቃለን። ከእርሱ ጋር እንደተሰቀለ እናውቃለን። ምክንያቱም እሱ የተንጠለጠለው በኃጢአተኛ ስጋ ምሳሌ ስለሆነ አሮጌው ሰዋችን ከእግዚአብሔር የተለየው ሰዋችን እግዚአብሔርን አልታዘዝም ያለው እግዚአብሔር ቃል ላይ ያመፀው ሰዋችን ከሱ ጋር ምን እንዳለ እናውቃለን፣ እንደተሰቀለ እናውቃለን አለ ጳውሎስ። ኦኬ ኦኬ። ስለዚህ በክርስቶስ ኢየሱስ መስቀል ላይ ሮማውያን በድፍረት የክርስቶስ ኢየሱስን እጅና እንጨቱን ብቻ አይደለም አብረው ያጣበቁት ማለት ነው። ሰምታችሁኛ? አዎ። እጁንና እንጨቱን አይደለም ብቻ አይደለም በመስቀል አሮጌው ሰዋችን ከሱ ጋር ምን እንዳለ እናውቃለን፣ እንደተሰቀለ ተሰቀለ እናውቃለን። ታዲያ አሁን አሮጌው ሰውም ከሱ ጋር በመስቀል ሲመታ ተው ነው ወይስ በል ነው ማለት ያለብን? አሁን ግራ ገባልኩ። ሰምታችሁኛል? ማንንም አብሮት ሊሰቀል ነው። አሮጌው ሰዋችን ከማን ጋር እንደተሰቀለ እናውቃለን። ከርሱ ጋር እንደተሰቀለ እናውቃለን። ስለዚህ አሮጌው ሰዋችን የኃጢያት ስጋን ለመሻር ከሱ ጋር እንደተሰቀለ ስለምናቅ አትስቀለው ንበል ወይንስ ስቀለው ንበል? አሁን ተሰብስበው የነበሩት አይሁዳውያን ስቀለው፣ ደሙ በማን ይሆናሉ? በእኛና በልጆቻችን ላይ ይሆናሉ። እነዚህ ባለጌዎች ብለን እነሱም ገሰጸ። እኛስ ምን እንበል? ምክንያቱም ሰውም እንዳንል ያንቀናል በልም እንዳንል ያንቀናል። ታው እንዳንል እግዚአብሔር በዚህ መንገድ ነው ወዳጆች የፈቀደው። ጴጥሮስን ገሰጸው እኮ አይሁንብህ፣ ጌታ ወይሱ፣ ዞር በል አንተ ሰይጣን፣ የእግዚአብሔርን እንጂ የሰውን እንጂ እግዚአብሔርን አታውቅምና። ምን ሆነብኛል? እንቅፋት ሆነህብኛል ተባለ። ለዚህ ሰዓት መጥቻለሁ ሲለው አይሁንብህ አለው ዞር አድርጎ። ማቴዎስ 16 18 ጀምሮ ጴጥሮስ የተገሰጸው በምንድን ነው? አይሆንብህ በሚልካል የሰውን እንጂ የማንን አታውቅምና፣ የእግዚአብሔርን አታውቅምና እንቅፋት ሆነብኛል። ኦኬ አሁን የሰው የሚያስገዝጽ ከሆነ እስኪ ወደ እግዚአብሔር አጀንዳ እንምጣ። የእግዚአብሔር አጀንዳ አሮጌው ሰዋችን ኃጢአተኛው ሥጋ ይሻር ዘንድ አሮጌው ሰዋችን ከእሱ ጋር ምን እንዳለ እናውቃለን፣ እንደተሰቀለን እናውቃለን። ስለዚህ ያንን አሮጌ ሰው ያንን ኃጢአተኛ ስጋ እኛ ላይ ከማየት ይልቅ መስቀል ላይ ማየት ያዋጣል። አታችሁኛል። ራስ ላይ ከመፈለግ ይልቅ ምን ላይ መፈለግ ያዋጣል? መስቀሉ ላይ መፈለግ ያዋጣል። መስቀሉ ላይ መፈለግ ያዋጣል። እግዚአብሔር በዚህ መንገድ ነገሩ እንዲሆን ስለፈለገ ስለዚህ ብዙ ጊዜ የክርስቶስ ኢየሱስን ፊልም ስንመለከት፣ ያው በእንባ ነው የምናየው፣ በእንባ ነው የምናየው። የሰውን እንጂ የእግዚአብሔርን አታውቅምና እንበል እንዴ፣ እንበል እንዴ! ምክንያቱም የእግዚአብሔርን ስንመለከት ደግሞ የሚያስለቅስ አይደለም። ለዘላለም በሰው ላይ ተጭኖ የነበረው ቀንበር ለአንዴና ለመጨረሻ ጊዜ የሚሰበርበት መንገድ ነው። የሐዘን መንገድ አይደለም። የምን መንገድ ነው? የደስታ መንገድ ሊሆን ነው። አዲስ መንገድ ሊከፈት ነው። እግዚአብሔርና ሰው ተለያይቶበት ታጥፎ የነበረው መሰላል በአንድያ ልጁ ከእንደገና ሊዘረጋ ነው። በእኔ በቀር ወደ አብ የሚወጣ የለም በማለቱ ምክንያት ክብር ለእግዚአብሔር ይሁን። እግዚአብሔርም ወደ ሰው፣ ሰውም ወደማል ወደ እግዚአብሔር በምን አማካኝነት የኃጢአተኛ ስጋ ከክርስቶስ ጋራ በመሰቀሉ ምክንያት እግዚአብሔር ተግሳጹ ሁሉ በእሱ ላይ አሳረፈ። ከዛስ ምን እንላለን? ኢሳይያስ ሲናገር እኛ ግን እንደተቀሰፈ በእግዚአብሔርም እንደተተወ ቆጠር ነው አለ። የእኛ አመለካከት እንደተቀሰፈ ተከሰፈ፣ በእግዚአብሔር ምን እንዳለ ቆጠር ነው አለ፣ እንደተተወ ቆጠር ነው ግን ስለ ሁላችን ደቀቀ ይላል። ክብር ለእግዚአብሔር። እግዚአብሔር የስንቶቻችንን በደል የሁላችንን በደል አሸክሙት። ያ በመስቀል ላይ የዋለው ክርስቶስ፣ ራቆቱን የዋለው ክርስቶስ፣ በኃጢአተኛ ስጋ ምሳሌ የተንጠለጠለው ክርስቶስ ስንት በደል ተሸክሞ ነው? በደል ያላወቀው፣ ኃጢአት ያላወቀው፣ መተላለፍ የሌለበት አንድያ ልጁ የሁሉን በደል፣ የሁሉን ኃጢአት፣ የሁሉን መተላለፍ ተሸክሞ መስቀል